ቹ ደግሞ ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። በስድስት ስልሳ ስድስት መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ብዙ ሐሰተኞች ክርስቶሶች ተነስተዋል። ደብረ ዘይት ደብረ ዘይት የወይራ መቀበያ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ነው። ከኢየሩሳሌም በስተምስራቅ የሚገኝ ቦታ የሚገኘውም ተራራ በደብረ ዘይት መካከል የቄድሮን ሸለቆ ብቻ አለ። ከግርጌው ጌቲ ሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም መመቤታችን ቅድስት ድንግል ማርያም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 በዙ ተራራ ላይ ቀኝ በከተማና በገጠር ሲያስተምር ውሎ ለሊት የሚያድርበት የኤሌዋን ዋሻ ይገኛል። በኋለኛው ምጽዋቱ በዚሁ ቦታ እንደሚገለጥ ትንቢት ተናግሯል። ሉቃስ 24 እስከ 50፣ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5 ድረስ። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግን ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቶቹ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ነው ይሆናል የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው ብለው ጠየቁት፣ ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለም ፍጻሜንና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ማቴዎስ 24 ከቁጥር 3። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አልፎበት ያሸበረቀውን ቤተ መቅደሱ ውበቱን አስተውለው የትኛው ጥበበኛ እንደሰራው እየተነጋገሩ ጌታችንም ማሩ እስኪያለን ቆይ ሲጠብቁ ግን ያልጠበቁት ነገር ተናገሩ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 የሰው ልጅም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ መቀበል ቢከብዳቸውም በማስጠንቀቂያዎችና በምክሮች በማጽናኛዎችና በምሳሌዎች አስተምሯል። ማቴዎስ 24 ከቁጥር 36 የዳግም ምጽአቶቹ ምልክቶች ምንድን ናቸው? የመጀመሪያ ሐሰተኛ ክርስቶሶች?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 በስድስት ስልሳ ስድስት መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ብዙ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለሶስት ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማን እንሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢሏችሁ አትመኑ ሲል ያስጠነቀቀ ለዚህ ነው የዮሐንስ ራእይ ምዕራፍ 13 ከቁጥር 5 እስከ 23 በሀገራችን ኢትዮጵያ በአጼ ልብነ ድንግል ዘመን ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ መሲህ ተነስቶ እንደነበር በቤተ ክርስቲያናችን ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛው ክርስቶስ በአስራ ሁለት አዋሪያት፣ በሰባ ሁለት አዲትና በሰላሳ ስድስት ቅዱሳን አንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ ንጉሱ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት? ተነስቷል አርጓል። ዳግም አለምን ዓለምን ለማሳለፍ ይመጣል። አንተ ግን ማን አሉት። እርሱ ግን አዎ፣ ትክክል ነው። ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይታወር አደረግን እንዳይገድሉኝ ከናቴ ከድንግል መርዓተ ወንጌል ለጥቁሮቹ ደግሞ ዳግም ተወልጄ ነው አላቸው ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት ተከታዮቹም ተበተኑ ይባላል ይህን ቻናል ላይክ ሼር እንዲሁም ሰብስክራይብ በማድረግ ይህንን አገልግሎት ያበረታቱ እግዚአብሔር ሰላም ከሁላችንም ጋር ይሁን አሜን